ኛውም ለሌሎቹ ቦታ እንልቀቅ ማለት ነው። ሌላም ሰው የሚገባ አይጠፋም እና በመግኘታችን እየገለጽን ምብራድ ምንድን ነው ቦታ

ሁሉም ሰው አስገብቼ እንደዚህ ደርድርም፣ አሁን እንደዚሁ ብዬ ማለት ነው ሃያ ሰላሳ ሰው ቪዲዮ ማደስ ነበረ። ደግሞ ያው ከውጭ እንደሚሰሙ ሰዎች አመሰግናለሁ። አላሳፈራችሁም፣ አኩርታችሁኛል። እኔ ጀግና ፋሚሊዎች ነው ሁሌም አሸናፊ ናችሁ። ሁሌም ወደፊት ብያለሁ። ለሌሎቹ ሌሎች ላስገቡ ጥፎ ለማን ነው

ስንት ሰው ነው ገስት ማስገባት ሚቻለ? ስምንት ትክክለኝ መሰለ። ስምንት ሰው ዘጠኝ ሰው አረጋግጣችሁ ነገሩት። አለሁልሽ ማሬ፣ ደህና ነሽ? እሺ ያው አስገባለሁ። ደህና ነኝ። ያው አንድ ቦታ

እሱማ እኔም በእሱ ነው የታወቁት። አንተ ደግሞ ልነካ ወይም ብስራትን ማውራት ትችላለሽ ቆንጆ